አመሰግናለሁ ሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለእኔ የሴጣን ባህሪ ነው አንቺ እኮ የምትወጂ ቢሆን እኮ ሁለት ሶስት አመት አይደለም ሀያ አስርም አመት ልትጠብቅ የትችይ ነበር እኔ ማራ አይሰማሽም ነው ቪዲዮዎቹን አይደለም መጨረሻ አይደለም እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ ብከፋም በውስጤ ያኔ ላይ ምንም አልነበረም አእምሮ ውስጥ ማለት ነው ነገር ግን ይሄ ሀሳብ የመጣው ይሄንን ነገር ከማሰብ ምናምን የተነሳ ነው። ይሄንን አንብቢው ተዛ ትረጃዋለሽ። ሁሉም ነገር እዚህ ውስጥ አለ። አበባውንም ያው ባለፈው አልተቀበልሽኝም፣ ያው ግን እንደ አሁን ተቀብለሽኝ ያል አመሰግናለሁ ማለት ነው። ያለሽን መልካምነትሽን፣ ብዙ ነገርሽን አይቼ ነው እና ልቤ ውስጥ ቦታ አለሽ ማለት። ዝም ብሎ ቀለል ያለ ቦታ አይደለም። እወድሻለሁ። ማን አለ እንደኔ እድሌ መቅናት ወይ እድል መቅናት። አህሙ ገና ወደ ጦርነት ውስጥ እየገባ ገናው ማለት ነው። ገና እየገባ እኮ ነው። ማን አለ እንደኔ እድል የቀናው ትላለክ እንዴ? ገና መቼ ገና መቼ አይተ መቼ ቀና ገና እንዴ? እንደው ሂጂ ሂጂ ጩሂ ጩሂ ብረሪ ይለኛል። እናንተን እያየው ምን ያስቀምጠኛል። ፈኪና አህሙ መጨረሻችሁን ፈጣሪ ያሳየኝ። እውነት ነው ምላችሁ፣ የእናንተን መጨረሻ ሳላይ እንዳልሞት እንዳልሞት ረአሰላሙ አሌኩም ዓለይኩም ወራሕመትላ ወበረካቱ። ሰላም እንዴናችሁ? ውድ ቤተሰቦች ያለው ዛሬ እንግዲህ ፈኪና ኤክራም ኤክራም ፈኪን አግኝታት ነበረና ያው ፈኪ እንደምናውቃት ብዙዎቻችን ልጅ ነች፣ አልበሰለችም አልበሰለችም። እና ሀገር አጥፍታለች። ልጅ ስትሆኑ ሀገር ታጠፋላችሁ። ለዛ እንግዲህ ኤክራም አግኝታት ጃስ ብላታለች፣ ኮርኮም አድርጋታለች፣ ቆንጥጣታለች ና ወይኔ ቀይ ሰው ሲቆጣ እንደዚህ ያስፈራል። የእውነት እኔ ልክ እንደፈኪ ማለት ነው ደንግጭ ተሸማቀቂ ምናምን ነበር ሳያት የነበረው ኢክራምን ስትቆጣ ምናምን ነገር ማለት ነው። ግን መጨረሻ አካባቢ ያው ላስደንግጥሽ መስተካከልም መታረመም ስላለብሽ ነው። በነገራችን ላይ እንደዛ አትቆጣም ነበረ መጀመሪያ አካባቢ ኢክራምን ፈኪ አግኝታት ብታዋራት ኖሮ ምናምን ነገር ያለውን ነገር ለነገሩ እንኳንም አልሆነ። ቢሆን ኖሮ እኮ ምናልባት መንገዶች እንዲዘጉ ይችላሉ። ያው ሴት ስትሆኑ ትቀን አላችሁ መቼም እና ግን በዛውም ልክ የኤክራምን አስተዋይነት ነው ያየሁት እዚህ ጋር ማለት ነው ማለት መጨረሻ አካባቢ ያው ያደረገችውን ነገር ከተቆጣቻት በኋላ፣ መጨረሻ አካባቢ ግን በቃይ ብዙም እንትን አትሁኝ አላደለ ዘላና አትሁኝ ምናምን ነገር ያው አንዳንድ ጊዜ ዝም የተባለ ልጅ ሁሉን ነገር አወኩ አወኩ ብሎ ብዙ ነገሮችን ሊያበላሽም ሊያጠፋም ስለሚችል በዛ መንገድ ለመምከርም ለመቆጣትም ነው የሞከረችው። ከዚያ በኋላ ግን ያ ነገር ገብቷት ፈኪ ሚቀጣ ጠይቃ ምናምን ስታለቅስ ለማልቀስ ቀጥቷት ነበረ፣ ባታለቅስም እና እዛ አካባቢ እንግዲህ ያው የተናገረችው ኤክራም በቃ አይ ያው ትንሽ ለማስደንገጥ ያክል ነው እንጂ አንቺ ደስተኛ የምትሆኝ ከሆነ ኢሳም ደስተኛ የሚሆን ከሆነ ችግር የለውም፣ አንቺን የመሰለች ልጅ እንደው ማግኘት ሆነው እንዴ ፈቅጄለት አለው። እንደውም ካስፈለገ እድራችኋለሁ ብላለች ማለት ነው። እና ፈቂ ተስፋ አላት፣ ተስፋ አላት። እንግዲህ ያው ብዙዎቻችሁ ደስተኛ እንደማትሆኑ አጣለ አይዱ ማለት ያው ኮሚኒቲም ላይ ኮሜንትም ላይ የሰጣችሁ ኮሜንት ምስክር ነው። ብዙዎቻችሁ ኢሳምና ኢክራም ማለት ነው፣ ኢሳምና ኢክራም እንዲመጡ ትፈልጋላችሁ። ፈቂ ከህይወቷቸው እንድትወጣም ነው ትፈልጋላችሁ። አልገባችም እኮ አልገባችሁ ምናልባት ለወደፊት ልገባት ትችላለች እንጂ አልገባችሁም። እና ያው ብዙዎቻችሁም ደግሞ ልክ ፈኪን በኢሳምና በኢክራም መካከል እንደገባቸው አድርጋችሁ ምናምን ስታዩ ነበረ፣ ለዛም መልስ ነው ያመጣችሁ። በነገራችን ላይ ኢክራም የተናገረችው በኔና በሱ መካከል ክፍተት ተጠቅመሽ ነው የገባሽው ስትል፣ ያንን ክፍተት ማስተካከል ያለባቸው እነሱ እንጂ ፈኪ አይደለችም። በቃ ፈኪያ እንኳ ባትገባ ሌላ ሰው ይገባል። የሆነ ክፍተት በተፈጠረ ቁጥር በሰዎች መካከል የሆነ ነገር መግባቱ የሆነ ሰው መግባቱ የማይቀር ነገር ነው። ያ ነገር ደግሞ ትምህርት ነው። ለዛ ምንም የምትወቀስበት ነገር የለም። ሊማሩበት ይገባል። ክፍተታችንን እንሸፍን ካሉ የሚሸፍኑበት መንገድ ነው ያሳየቻቸው። ፈኪና ያን ያክል ጥፋተኛ አይደለችም። ግን ያው ፈኪ ታስፋላት በቃ ሁለተኛ ሚስትም ቢሆን ትሆናለች እንጂ ተስፋ እንዳትቆርጭ መሄድ አለብሽ ማለት ነው እስከ መጨረሻው። ምክንያቱም ኢሳም አይጠላትም፣ ኢክራምን ፈቀደችላት። በዛ ላይ ደግሞ በቃ ገና ኮረዳ ነች። ኢክራም ማነች? ፈኪ ማለት ነው። ኮረዳ ነች፣ ልጅ ነች። በዛ ላይ ደግሞ በቃ ያው ልጅነቷ ነው እብድ እብድ የሚያጫውታት እንጂ ልጅ ነች። ስለዚህ አልጠሏትም። እነሱ ከወደዷት፣ እነሱ ከፈቀዱ፣ እናንተ ደግሞ አይክፋችሁ። ዋናው ራስ የማሳምን ነው እኮ። እውነቴን ነው። እነሱን በቃ አምኖ መቀበል ነው ከአሁን በኋላ። በቃ ኢክራም ከፈቀደችላት በተደጋጋሚ ይመጣሉ ማለት ነው። ብዙዎቻችሁ ደግሞ ድጋሚ ከኢሳም ጋር እንዳትመጪ ማነው ድጋሚ በዚህ ቤት እንዳትመጪ የሚል ኮሜንት ነው አብዛኞቻችሁን ያየሁት። ረ አርቆ ሀሳቢነትን መልካምነትን ጨዋነትን ከኤክሮ ተማሩ። እዛ እኮ መጀመሪያ አካባቢ ጥፋቶቿን ምናምን ከርኮም አድርጋ ከዛ በኋላ ግን በቃ ደስ የሚያሰኝሽ ከሆነ ችግር የለውም ኖርማል ነገር ነው እኮ ያለቻት። እኛም እንደ ኖርማል ነገር ብንወስደው ምንም የምንጎዳበት ነገር የለም፣ ወላይ እኛም የምንጎዳበት ነገር የለም። በቃች ችግር የለውም መቀበል ነው፣ ካልተመቸን ደግሞ አለማየት እንጂ በዛ ልክ ሁሉም ተመሳሳይ ኮሜንት ምናም በጣም ፌመስ ቤት በነገራችን ላይ ተመሳሳይ ኮሜንት ነው የሚኮመተው። በቃ አንድ ሰው የኮመተውን ነው አብዛኛው ሰው የሚኮምተውና ተመሳሳይ አይነት አመለካከት ኑሯችሁ ነው ወይስ ኮሜንቱን አይታችሁ ነው የምትሄዱት? አይ ነው አይገባኝም። ግን በቃ እዚህ ጋር ኢሳምም ኢክራምም ፈኪን ወደዋታል። እንደምታዩት በመልካም ነገር ነው የሚያነሰዋት በመልካም ነገር ነው የሚናገሩላት ምናምን ነገር ከጎኗም መሆን ይፈልጋሉ፣ መደገፍ ይፈልጋሉ፣ እሷ ደስተኛ እንድትሆን ይፈልጋሉ። ስለዚህ ለሰው ልጅ ደግሞ መልካምነት ነው፣ ፍቅር ነው የሰው ልጅ ሊመልሰውም ሊያሸንፈውም የሚችለውም እና ትልቅ ትምህርት ነው የሰጠችን ኢክራም። ብንጠቀምበት እኛ ለራሱ እንጠቀማለን። ለሰው ልጅ ክፋት ከማሰብ ይልቅ ለሰው ልጅ መልካም ነገር ማሰብ፣ መልካም ነገር መመኘት ትልቅ ነገር ነው። ለዛ እንደዛ መሆን ነው ያለብን። እዛ ጋ አሁን ኢክራም ስታደንቋት ነበረ። ካደነቃችኋት በቃ ሀሳቧን መቀበል ነው። የምር መቀበል ነው። እዚጋ ከሆን እሷ ልክ እንደናንተ በቃ ድጋሚ ላይ ምናምን ብላ አይደለም የደመደመችው ሙሉ ቪዲዮን አላያችሁት ሊሆን ይችላል። እኔም በነገራችን ላይ ቪዲዮን እያየሁት እያየሁት በጣም እየተሸማቀኩኝ ምናምን ነገር ነበረ፣ በጣም ደስ የማይል ነገር ነበረ። ግን መጨረሻ አካባቢ ደስ ነው ያደረገች ትልቅ ትምህርት ሰታበት አልፋ። መጨረሻ ግን እሷን የሚያስደስት ነገር ነው ያደረገችው። ስለዚህ እኛም ልክ እንዳይግሩ አስተዋይ ሰዎችን እንሆን ነው፣ እንዳጠቃላይ። ወደ አህሙ ስመጣ እንግዲህ አህሙ የኔ ምስኪን፣ የኔ ዋ፣ የኔ ከርታታ፣ እንደው እንደው እንደው እንደው ከአንጀቴን ብልት ነው የምታደርገው አንተ ልጅ። እንግዲህ ያው ማሂጋ ሂዷል። ማሂጋ ያው በእርግጥ አዲስ አይደለም። የዛሬ ስምንት ወር አስር ወር አብስሏታል ልጅቷን። እንግዲህ በውስጡ እያብሰለሰለ ይዞት ነው ይዞት ነው እና ዛሬ ፈነዳ። ስለዚህ ወደ ማሂ ሄዷል። ማሂ እንግዲህ የሀሰን ነች እንደምናውቀው፣ ያው ግን አልተጋቡም። ሀሰንም እዚህ ጋብስሏታል። እንግዲህ አህሙም ያው እስከ ዛሬ በውስጡ ይዟት ሲመኛት የነበረች ሴት ነች። እንግዲህ የማን ተሆናለች? አብረን የምና ይሆናል። እንግዲህ ሴት ልጅ መቼም ለሁለት አትገባል። እንግዲህ እንደ ፈኪ እንደግፋለን። አልል አልል ነገር አህሙ ነ እና ከይሳም ጋር ማነው ማን ነበረ ስሙ? ከሀሰን ጋር መጋደልህ ነው መጋደልህ ነው። በቃ ቦግ ቦግ ያለ ልጅ ነው ደግሞ ሀሰንና ዝሮ እንደማያስከፋ ተስፋ አድርጋለሁ። ዝሮ ግን በቀላሉ አይሰጥም። ግን በቃ ያስተካል። የምር አንተ ደስተኛ ሆነ ነው ማየት የምፈልገው። ትዳር፣ ትዳር፣ ሚስት፣ ሚስት፣ ሚስት ብለሃል። በቃ አላህ ይወፍቅ አቦ። ሳሊሕ ምንድን ነበር የሚባለው? ብቻ ሳሊሕ የሆነች ሚስት አላህ ይወፍቅ ያረቢ። በቃ ያብረማይስ ነው እኔ እንጃ። አሁን ላይ ሳስበው በቃ ይልጅ እያበረረ ነው የመሰለኝ። እስከ ዛሬ እንደ ቀልድ ነበር እያየሁት ያለሁት እና አሁን ግን በቃ አምሯል አምሯል። አህሙ ሚስት መግባት ይፈልጋል መውለድ ይፈልጋል። ግን እኮ ኢሳም ገና ሰላሳ አመት አንተ ደግሞ ሀያ ሰባት አመት እና ከአሁን በኋላ ነው እኔ ህይወትን የምኖራት እያለ ነበር ሳም። ወንድ ልጅ ከሰላሳ አመት ነው በኋላ ነው ህይወትን የሚኖራት። ስለዚህ አህሙ ተረጋጋ፣ ችግር የለውም። ገና እኮ ሰላሳ አመት አልሞላህም። ስለዚህ ያው ብትፈልግም አሁን ላይ ብታበስልም ምናምን ያንተ የምትሆነ ሴት ብትፈልግም ኢትስ ኦኬ ኖርማል ነገር ነው። ግን አቸኩል አቸኩል፣ አህሙ። እውነቴን ነው የምልህ፣ የረጋ ቅቤ ይወጣዋል ይላል የሀገራችን ሰው። ስለዚህ ተረጋግተህ በደንብ በደንብ ደግሞ ልክ እንዳንተ የዋህ ሚስኪን፣ ጨዋ፣ ረጋ ያለች፣ ሰከን ያለች ልጅ ነው መፈለግ ያለብህ። በእርግጥ ማሂም ያው ቀበጥ ነች፣ ቀበጥ ነች፣ ቆንጆ ነች፣ መልከ መልካም ነች፣ የዋህ ነች። እሷም ግን ያው ግን በጣም ቀበጥ ነች እና በጣም ቀበጥ ከአንተ ጋር አላቅም። ብቻ እስኪ መጨረሻውን የምናይ ይሆናል።